ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአክሱም ሳውንድ ቤተሰቦች፣ እንግዲህ ዛሬም በአዲስ መረጃ ወደ እናንተ መተናል ሲጋ በኋላ እንግዲህ በጣም አስደንጋጭ የሆነ ዜና ሰምተናል። አንቺም ዜሮ እኔም ዜሮ እያለ ሲያቀነቅን የነበረው ሰለሞን ተካልኝ በድንገት ማረፉን ሰምተናል። አሁን ላይ የህዋት ሊቀመንበር የሆኑ ደብረፅዮን ገብረ ሚካኤል ራሱ መግለጫ ሰጥተዋል። ስለነዚህና ስለ አንዳንድ ጉዳዮች በሰፊው ልንተነትንላችሁ መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በመቆየታችሁ አትጎዱም፣ በጣም ብዙ ነገር ታተርፉበታላችሁ። ሰብስክራይብ የሚለውንና የደውል ምልክቱን መጫናችሁን አትርሱ። ከዚህ ቀደምም ይህን ቻናል ሰብስክራይብ አድርጋችሁ የነበራችሁ ቤተሰቦቻችን እናንተም የደውል ምልክቷን በመንካት አዳዲስ መረጃዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ ከ1989 እስከ 2007 ዓመተ ምህረት ድረስ በይፋ በሙዚቃዎቹ እንዲሁም ባገኛቸው አጋጣሚዎች በሙሉ ወያኔን በከፍተኛ ሁኔታ ሲተች የነበረው ሙዚቀኛ ይህም አልበቃም ብሎት "አንቺም ዜሮ ዜሮ እኔም ዜሮ ዜሮ፣ አንቺም ዜሮ ዜሮ ሁላችንም ዜሮ፣ እንዴት አንድንሆን ዘንድሮ፣ ሁሉም ዜሮ ዜሮ፣ መቀነስ መቀነስ መቀነስ፣ ተምረሺ አንቺ ሰው አባስተሽ አታውቂም ደምረሺ፣ እኔ እየደመርኩ አንቺ እየቀነሽ ይሄው መጨረሻ በዜሮ ቀረሺ እያለ ሁሉ በሙዚቃው ሲተቸው ነበረ። ይህም አልበቃ ብሎት በ2007 ዓመተ ምህረት ወደ ኤርትራ በመሄድ ከኢሳያስ አፈወርቂ ጋር በመገናኘት እንዴት አድርገን ወያኔ ይመጣል አለብን ብሎ እስከማወያየት ሁሉ ደርሶ ነበረ። በጊዜውም ወያኔን ለመዋጋት ስልጠና ሲወስዱ ከነበሩ ወጣቶች ጋር የተለያዩ አነሳሽ ሙዚቃዎችን በመስፈን ከነሱ ጋር ፎቶ በመነሳት እኔ ከጎናችሁ ነኝ፣ በርቱ፣ ጠንክሩ እያለ ሲናገር ነበረ። ነገር ግን በ2008 ዓመተ ምህረት እንዳጋጣሚ አዲስ አበባ ገብቶ ኤርፖርት እንደወረደ ተንበርክኮ መሬቷን ስሞ እስካሁን ወያኔን እንዲሁም የትግራይን ህዝብ ስለተቸው በጣም ይቅርታ ተሳስቼ ነበር በማለት ትግሉን ህዋትን ከመውቀስ ወደ መደገፍ ተዘዋውሮ ለጠቅላይ ሚኒስትር መለስ ዜናዊ ሙዚቃ ሁሉ እስከ መስራት ደርሶ ነበረ። በዚህም ጉዳይ ትግል ላይ የነበሩ የአዲስ አበባ ወጣቶች እንዲሁም ደግሞ የተለያዩ ግለሰቦች እጅግ በጣም ተናደውበትም ነበር። እንግዲህ ነፍሱን የማረውና ድምፃዊ እንዲሁም ፖለቲከኛ ሰለሞን ተካልኝ እኔ ተመቸኝን የመደገፍ ያልወደድኩትን የመተቸት መብት አለኝ እያለ ሲናገርም ነበር። እንግዲህ ዛሬ ይህንን ቻናል ገብታችሁ እየተመለከታችሁ ያላችሁ ቤተሰቦቻችን ሰብስክራይብ የሚለውን በተን እንዲሁም የደውል ምልክቷን መጫናችሁን አትርሱ። ከዚህም ቀደምም ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ መረጃዎች ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ተጫኑ። አሁን ወደ ጉዳያችን እንለፍ። ድምፃዊ ሰለሞን ተካልኝ በሺህ ዘጠኝ መቶ ሰባዎቹ መጨረሻና እንዲሁም በሺህ ዘጠኝ መቶ ሰማንያዎቹ መጀመሪያ አካባቢ በጣም ተወዳጅ የሆኑ ሙዚቃዎችን ለአድማጮች ያደረሰ ታዋቂ ሰው ነው። አንዳንድ ስራዎችም አሁን ድረስ ዘመን የማይሽራቸው ሆኖ እየተደመጡ ይገኛሉ። ከነዚህም መካከል አንድ በሉ ቼ ብያለው አረ ወየ ወየው ነሽ ወይ ደና ደና አወይ ዘመን ሁሉም ዜሮ ዜሮ ምን ነካሽ ሀገሬ የሚሉ ስራዎቹ ተጠቃሾች ናቸው። ይሁን እንጂ ይህ ሙዚቀኛ ማለትም ሰለሞን ተካልኝ የሙዚቃ ማሊያውን ቀይሮ ፖለቲከኛና አክቲቪስት ከሆነ ሰነባብቷል። ከ1989 እስከ 2007 ድረስ በከፍተኛ ሁኔታ ሲተች የነበረውን የትግራይን ህዝብ እንዲሁም ወያኔን ይቅርታ ጠይቆ ወዲያውኑ የአማራን ህዝብ እና ፖለቲከኞችን መቃወም መተቸት ጀምሯል። ከዚያም አልፎ የአማራ ህዝብ ጨቋኝ፣ አፋኝ፣ ዘራፊ ነው ሲልም ተናግሯል። እንግዲህ ይህ አቋም እንደሌለው የሚነገርለት ድምፃዊና ፖለቲከኛ ሰለሞን ተካልኝ የአማራን ህዝብ በሌላው ብሔር እንዲጠላና እንዲገለል እስከ ዕለተ ሞቱ ድረስ እንደሰራ ይነገራል። በተለያዩ ቪዲዮዎችም እኔ አማራ አይደለውም፣ እኔ ትግራዋይ ነኝ፣ ከጨቋኝ ጋር ምንም አይነት ግንኙነት የለኝም ከትግራይ የዘረፋችሁትን የወልቃይት ጠገዴ መሬት መልሱ። ሌላው ቀርቶ ይህ የምናገርበት የአማርኛ ቋንቋ ራሱ ከትግራይ የመጣ ነው። ስለዚህ አማራ የራሱ ምንም ነገር የለውም፣ በመዝረፍ ነው የሚታወቀው እያለ ሲናገርም ተሰምቶ ነበረ። ይህም ተግባሩ ብዙ የአማራ ህዝብንና የሌላውም ብሔር በጣም ሲያስከፋ ነበረ። ምክንያቱም እንደዚህ አይነት ንግግሮች የዘር ጥላቻን ያመጣሉ ብሎ የሚያስቡ የተለያዩ ሰዎች በጣም ሲተቹት ነበረ። ከጎኑም ያሉ ሰዎች ከፖለቲካው ይልቅ ሰለሞን ተካልኝ ሙዚቃው ላይ ቢበረታ የተሻለ ሰው ይሆን ነበር፣ ለሀገራችን ለኢትዮጵያም፣ እንዲሁም በጣም ለብዙ ሰዎች የሚጠቅም ስራ መስራት ይችል ነበር እያሉ ይናገራሉ። ነገር ግን እሱም ይህ ነገር አሻፈሬም ብሎ ወደ ፖለቲካው ገብቶ በጣም የሚያስደነግጡ ንግግሮችን በራሱ የቲክቶክ አካውንት ሲናገር ነበረ። እንግዲህ ሰለሞን ተካልኝ አሁን ባሳለፍነው የፋሲካ እለት ከቤተሰቦቹ ጋር በጣም ደስ የሚል በዓልን አክብሮ ድንገት አመመኝ ብሎ ወደ ሆስፒታል ወሰዱት። ነገር ግን እንደሄዳ አልተመለሰም፣ ህይወቱ አልፏል። ለዚህም ለመሞቱ ምክንያት በጣም ብዙ ነገሮች እየተባሉ ይገኛሉ። የመጀመሪያው እንግዲህ ሰለሞን ከቅርብ ጊዜ በኋላ በጣም ሱሰኛ ሆኗል፣ በጣም ብቸኛ ሆኗል። መገለልን ብቻውን የመሆን ፍላጎትን የሚያሳይ ሰው እንደሆነ የቅርብ ጓደኞቹ ለአክሱም ሳውንድ መረጃውን አቀብለዋል። በተጨማሪም ደግሞ እሱ ራሱ በጣም በቅርብ ጊዜ ህይወት አጭር ናት፣ ተዝናኑ፣ ተደሰቱ እያለ በአንድ የባህር ዳርቻ ቁጭ ብሎ ሲጋራውን ይዞ በቲክቶክ ገጹ ላይ ያስተላለፈውን ቪዲዮ ሁላችንም የምናውቀው ነው። እንግዲህ እኛም ትንሽ ቆረጣ አድርገን ከዚህ ልናሳያችሁ እንወዳለን። እስቲ ተመልክተን እንመለስ። እቺ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገንትተን ዛሬ ንዝ ህይወታችንን አርቲስት ሰለሞን ተካልኝ መሃል። እንግዲህ እንደተመለከታችሁት ሰለሞን ተካልኝ በዚህ ቪዲዮ የተናገረው ይህንን ይመስል ነበረ። ይህም የመጨረሻው ቪዲዮ እንደሆነ እየተነገረ ነው። እንግዲህ እስካሁን ድረስ የሞቱ መንስኤ ምን እንደሆነ አልታወቀም። እንግዲህ ወደፊት በሚደርሱ መረጃዎች እውነተኛ መረጃውን አጠናክረን ይዘንላችሁ የምንቀርብ ይሆናል። እንግዲህ ዛሬ ይህንን ቻናል ገብታችሁ እየተመለከታችሁ ያላችሁ ቤተሰቦቻችን ሰብስክራይብ የሚለውን በተን እንዲሁም የደውል ምልክቷን መጫናችሁን አትርሱ። ከዚህም ቀደምም ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ መረጃዎች ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ተጫኑ። አሁን ወደ ጉዳያችን እንለፍ። ስለሱ እስቲ አንዳንድ ሰዎች ያሉትን ደግሞ ወደ እናንተ እናቅርብ። የመጀመሪያው ሰው ዶክተር ደብረ ጽዮን ገብረ ሚካኤል የህዋት ሊቀመንበር ናቸው። እሳቸውም እንዲህ ብለዋል። በአርቲስት ሰለሞን ተካልኝ ድንገተኛ አልፈት የተሰማንን ጥልቅ ሐዘን በህዋትና በራሴ ስም እየገለጽኩኝ ለመላው ቤተሰቦቹና አድናቂዎቹ መጽናናትን እንመኛለን። አርቲስት ሰለሞን ተካልኝ የትግራይ ሕዝብ ድምፅ ሆኖ የማይረሳ ታሪክ ሰርቷል። ሁሉም ትግራዋይ ከእውነትና ከፍትህ ጎን በመሆን ያካሄደውን ትግል አይረሳውም። በድጋሚ ለመላው ቤተሰቦችና ለአጥናቂዎቹ መጽናናትን እንመኛለን ብለው በራሳቸው ማህበራዊ ድረገጽ ላይ ጽፈው ነበረ። ሌላው ደግሞ እንደዚሁ በሶሻል ሚዲያ ላይ ካጋሩት መልእክት መሃል የአማራ ሕዝብ ከዚህ ክፉ ተሳዳቢ አፍ እውነት ለመናገር ሰለሞን ተካልኝ ፖለቲከኛ ከሚሆን ይልቅ ሙዚቀኛ ሆኖ ቢሆን በጣም ብዙ ስራዎችን መስራት ይችል ነበር። ነገር ግን ሙዚቃውን ትቶ ፖለቲከኛ በመሆኑ ምክንያት በጣም ብዙ የአማራ ወጣቶችን፣ የአማራ ህዝብን፣ የአማራ እናትን አስከፍቷል። ስለዚህ ሞቱ የሚገባው ነው ብለዋል። ሞት የማይቀር ነው። ነገር ግን በጣም የሚያሳዝነኝ ሰለሞን ተካልኝ ለተሳደባቸው ስድቦች፣ ላደረጋቸው ነገሮች ንስሐ ሳይገባ መሞቱ በጣም የሚያሳዝን ነገር ነው ብለው ያጋሩም ብዙ ሰዎች ነበሩ። እኛም እንደ አክሱም ሳውንድ ለሰለሞን ተካልኝ ቤተሰቦችና የቅርብ ዘመዶች መጽናናትን እንመኛለን። ለዛሬ ያዝነው መረጃችን ይህን ይመስላል። ቸር ያሰማን። ኢትዮጵያ